ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ግንዛቤ እየፈጠረ ያለ ብቸኛው የግብርና ቋሚ ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣውት የመጣሁት ለየት ያለ ነገር ነው። የፍየልና የላም ወተት ጋር ተያይዞ ነው መረጃ ለመስጠት ብቅ ያልኩት። የፍየልና የላም ወተት በምንድን ነው የሚለያዩት? የትኛው በተሻለ ደረጃ በብዙሃኑ ተመራጭ ነው? ምንስ የተለየ ነገር ይዟል? ከጤናስ አኳያ የትኛው የተሻለ ነው የሚለውን የሚመልስ በዓለም ዙሪያ ከላም ወተትና ከላም ወተት ምርቶች የበለጠ ሰዎች የፍየል ወተትና የፍየል ወተት ምርቶችን ይጠቀማሉ። ሁለቱም የወተት ተዋጽኦች ከፍተኛ ጠቀሜታ ቢኖራቸውም ሰዎች የፍየል ወተትን የሚመርጡበት ወይም የሚመርጡባቸው ሁኔታዎች ይታያሉ። አንዳንድ ጥናቶች እንደሚያሳዩት የፍየል ወተት ከላም ወተት ይልቅ የምግብ መፈጨት ችግርን የመፍጠር ዕድሉ አነስተኛ ነው። ዶክተሮ ወተት እንዲጠጡ ሲነግሮ ወደ አይምሮ የሚመጣው የመጀመሪያው ነገር የላም ወተት ነው። የላም ወተት በገበያ ላይ በጣም ተወዳጅ ምርት ስለሆነ ብቻ ምርጡ ነው ማለት ግን አይቻልም። የፍየል ወተት የበለጠ ገንቢ አማራጭ እንደሆነም መረጃዎች ይገልጻሉ። በእነዚህ ሁለት የወተት አይነቶች መካከል አንዳንድ ቁልፍ ልዩነቶችን እናያለን። መረጃውን ያገኘሁት ኖርዝ አሜሪካ ሜንታል ሄልዝ ፕሮፌሽናል አድቫይዝ ካውንስል ካጠናው ላይ ነው ያገኘሁት። ይዘትና ጣዕምን ስናይ፣ ከእንስሳት የተገኘ ወተትን ከተመለከትን የፍየል ወተት ከላም ወተት በጣም የተሻለ ምርጫ አለው። ከፍየል የሚገኘው ወተት ከላም ወተት የበለጠ ውፍረት ያለው እንደዚህ ወፍራምና ክሬም የያዘ ነው። ከዛም በተጨማሪ የፍየል ወተት በተሻለ ደረጃ የጣፋጭነት ባህሪም እንዳለው ጥናቶች ይናገራሉ። የምግብ መፈጨት ጋር ተያይዞ ወይም ኑትሪሽናል ዳይጀስቲቢሊቲ፣ ብዙ ሰዎች በወተት አለርጂ እና የላክቶስ አለመስማማት ምክንያት ወተት ከመጠጣት ይቆጠባሉ። በሚያሳዝን ሁኔታ ብዙ ሰዎች የከብት ወተት ከጠጡ በኋላ ህመም ይሰማቸዋል። ከላም ወተት በተለየ የፍየል ወተት ዝቅተኛ የላክቶስና አሲድ ይዘት ይዟል። የላም ወተት ተጠቅመን ለመፈጨት ወይም ፕሮሰስ ለመሆን ለሁለት ሰዓታት ያህል ጊዜ የሚወስድ ሲሆን የፍየል ወተት ተጠቅመን ግን በ ሰላሳ ደቂቃ ውስጥ የመፈጨት ሁኔታ እንዳለ ጥናቶች ይናገራሉ። ለዚህም እንደ ምክንያት የተገለጸው በፍየል ወተት ውስጥ ያሉት ትናንሽ የስብ ግሎበሎች ሲሆኑ ይህም በምግብ መፈጨት ሂደት ኤንዛይሞች በፍጥነት እንዲሰባብሩት ያስችላቸዋል። የፍየል ወተትም ከፍተኛ የአጭርና መካከለኛ ቼን ያለው የፋቲ አሲድ ስላለው ፈጣንና ቀላል የምግብ መፈጨት ሂደትን ይሰጣል። እንዲሁም ፈጣን ኃይልም ይፈጥርልናል። ብዙ ሰዎች በእነዚህ ምክንያቶች የፍየል ወተትን ይመርጣሉ። ከንጥረ ነገር ይዘትና ከጤና አኳያ የፍየል ወተት እጅግ በጣም ጥሩ የፕሮቲን፣ ካልሽየም፣ ፖታሲየም፣ ዚንክ፣ ሴሊኒየም፣ ፎስፈረስ፣ ማግኒዚየም ቫይታሚን ቢ6 እና ቫይታሚን ኤ ምንጭ ነው። በተሻለ ደረጃ ማለት ነው። የፍየል ወተት ጥሩ የኮሌስትሮል መጠንን ለማሻሻል ይረዳል፣ መጥፎ ኮሌስትሮልንም ያስወግዳል። በነገራችን ላይ በሰውነታችን የሚጠቅም ኮሌስትሮል አለ፣ የማይጠቅም ኮሌስትሮል አለ። የሚጠቅመው ኮሌስትሮል ሲያንስ የማይጠቅመው ከፍ ይላል፣ የማይጠቅመው ሲያንስ የሚጠቅመው ከፍ ይላል እና እነዚህ አይነት ነገሮች አሉ። የፍየል ወተት በመጠቀም እነዚህን ባላንስ ማድረግ እንችላለን ማለት ነው። ከዚህ በላይ የፍየል ወተት በብዛት መጠጣት ከፍተኛ የቫይታሚን ኤ ይዘት ስላለው የቆዳ ቀለሞን እና ውህዶን ለማሻሻል ይረዳል። ከብጉር ወይም ከቆዳ ጋር በተያያዙ ጉዳዮች ትግል ውስጥ ከሆኑ በከፍተኛ ደረጃ የቫይታሚን ኤ ምንጭ የሆነው የፍየል ወተት በመውሰድ ለችግሮ ዘላቂ መፍትሔ ማግኘት ይችላሉ። የፍየል ወተት የላክቶስ መጠን ከላም ወተት ያነሰ ነው። ይህም የላክቶስ አለመስማማት ወይም ስሜት ላለባቸው ሰዎች የተሻለ አማራጭ ሊሆን ይችላል። የፕሮቲን ውህዶች የላም ወተት በዋነኛነት ለአንዳንድ ግለሰቦች ለመዋሃድ ለመፈጨት ሊሆን ይችላል በጣም አስቸጋሪ የሆነ ፕሮቲን አልፋ ኬሲን ይባላል። ይሄንን ይዟል የላም ወተት። የፍየል ወተት ግን በዋነኛነት በጡት ወተት ውስጥ ከሚገኘው ኬዚን ጋር ተመሳሳይ የሆነ እና በአጠቃላይ ለመዋሃድ ቀላል የሆነውን ቤታ ኬዚን ኬሲን ይዟል ማለት ነው እና ይሄ በዚህ ተመራጭ ያደርገዋል ማለት ነው እና የተሻለ የፕሮቲን ይዘት እንደያዘ ለመግለጽ ያህል ነው። እንደ ማጠቃለያ የፍየል ወተትና የላም ወተት በላክቶስ ይዘት ስብስብጥርና የፕሮቲን አይነት ይለያያሉ። ይህም የምግብ መፈጨትንና አጠቃላይ የንጥረ ነገር ይዘት ወይም ኒውትሪሽናል ቫሊዩ ላይ ተጽዕኖ ይፈጥራል። የፍየል ወተት በአጠቃላይ ዝቅተኛ የላክቶስ ይዘትና ትንሽ የስብ ግሎቦች ስላሉት ለአንዳንድ ግለሰቦች ለመዋሃድ ቀላል ያደርገዋል። በተጨማሪም የፍየል ወተት የተለያየ የፕሮቲን ውህድ ይዟል። ከፍተኛ መጠን ያለው ቤታ ኬሲን ይዟል። ይህ ማለት በጡት ወተት ውስጥም የሚገኝ የሚፈለግ ንጥረ ነገር ነው። ስለዚህ የፍየል ወተት እና የላም ወተት ዋናዋና ልዩነቶች የላክቶስ መጠን፣ የስብ ስብጥርና የኬዚን ይዘት ያካትታሉ። የፍየል ወተት በትንሹ ዝቅተኛ የላክቶስ መጠን እና አነስተኛ የስብ ግሎበሎች ስላለው ለመዋሃድ ቀላል ያደርገዋል። የፍየል ወተት የጤና ጥቅሞች ለመዋሃድ ቀላል መሆኑ፣ የወተት አለርጂ የመጋለጥ እድላቸው አነስተኛና የተሻለ የልብ ጤና እንዲኖረን ማስቻሉ ተመራጭ ያደርገዋል ይላል። ዛሬ እንግዲህ ስለ ፍየል ወተትና የላም ወተት ያላቸውን ልዩነት የትኛው የተሻለ ነው የሚለውን የተወሰነ ግንዛቤ ለመፍጠር ነው የሞከርኩት። መረጃውን ያገኘሁት እንዳልኳችሁ ኖርዝ አሜሪካ ሜንታል ሄልዝ ፕሮፌሽናል አድቫይስ ካውንስል ካጠናው እና ኮንክሉድ ካደረገው ጥናት ላይ ነው ያነሳሁት። እንግዲህ አወል ስሪንጋ የግብርና ፕሮግራም ያው ግብርና ውስጥ ያሉ በግብርናው ዘርፍ ያሉ የሚሰሩ ስራዎችን ያው ግንዛቤ ለመፍጠር ነው ጥረት እያደረገ ያለው። ከወተት አኳያ እንግዲህ ሁሌ የምናገኘው የላም ወተት ነው እና ይሄ እንግዲህ ከአቫይለብሊቲ ጋርም ተያይዞ ሊሆን ይችላል እንጂ የፍየል ወተት አሁን ለምሳሌ በጣም ቆላማ አካባቢዎች የሀገራችን ቆላማ አካባቢዎች የፍየል ወተት ነው የሚመረጠው። በአፋር ብትሄዱ፣ በቦረና አካባቢ ብትሄዱ የፍየል ወተት የተሻለ እንደሆነ ነው የሚያሳየው ማለት ነው እና ምን እንኳን አካባቢን ቤዝድ ቢያደርግም ይሄንን ተሞክሮ ወደ ከተማ አካባቢ ማምጣት ቢቻል የተሻለ ነው ተብሎ ይታሰባል እና አወል ስሪንቃ የግብርና ፕሮግራም እንግዲህ እንዲህ እንዲህ ያለ ይቀጥላል። በቀጣይ በሌሎች ሀሳቦች እመለሳለሁ። በንብ ዙሪያ የጠየቃችሁኝ ያላችሁ በቀጣይ መረጃዎችን አሰባስቤ ከንብ አኳያ ያሉ እንቅስቃሴዎችን ግንዛቤ የሚፈጥሩ ሀሳቦችን ለማምጣት ጥረት አድርጋለሁ። እስከዛው ሰላም እንሁን፣ ቻው።